መሲና ሀቢባ ተጣልተዋል ታውቃላችሁ? ከባድ ጥል ውስጥ ነው የተጣሉት። መሲ ግን ምን እንደሆነች እንዳታወራ የሀቢባ እንትኖች ትፈራቸዋለች፣ ስድብን ትፈራለች። መሲ የምትባለዋ ልጅ ስድብን ትፈራለች እንጂ መሲና ሀቢባ በጣም ከባድ ጥል ውስጥ ነው ያሉት። በቃ ግን ስድብን ስለምትፈራ ልጅቷ ምን ሆንኩኝ ብላ አትናገርም። ዝምታዋን የመረጠችው ዝምታዋንም መቼ የምሰብረውም አይመስላኝ። በብርን የተጣሉት ይሆናል። መሲ ኮ ፉልታይም አሽቃባጭ ነበረች ሀቢባ ቤት። ቆንጆ ናት መሲ። አይኗ ያምራል አይደል? አይኗ ከንፈሯ ያምራል፣ ጥርሷ ያምራል። ቆንጆ ናት፣ በጣም ቆንጆ ናት። አሁን መሲ ኮ ከሀቢባ በላይ ለምን መሆናል አልችልም። የሆነ ነገር ግን አሰረታለች ሀቢባ ይሁ መጡ ኤስስ ስስ የሀቢባ እንትን ውጭ ኤስስ ኤስዎቹ መጡ አለን እያልሽ ነው። አማራን በመናገሯ ጆከር አልቻለም ሀቢባን እመጣል። አይገርምም። ጆከር አልቻለም። ጆከር እኮ ሲመጣ ንቅስናውን ሀቢባ ይዛ በት ጠበቀችው። ሀቢባን ግን ይነካል፣ ይመለሳል፣ ይነካል፣ ይመለሳል። አልቻለም ሀቢባን መጣል። ጆከር በሀቢባ ግፍት እኔ ለምንቀናለ እኔ ሀቢባ እኔ ላይ ስለዋሸች ብቻ የምጠላት ኦነስትሊ፣ ሌላ ምንም ነገር የለኝም። እንደውም አሁን አሳዝናኛል። ተሸፋፍና ምናምን ና ሪቭን ነው ቅፋቷ። እኔ ላይ መዋሸቷ ነው እንጂ ሌላ ምን አረገች? ውሸቷም ናት ሀቢባ ውሸቷም ነቷ ነው እንጂ ታሳዝናለች ማለት ቲክቶክ ላይ ፊቷን ሸፍና ቁጭ ስትል ምናምን፣ አይ ፌልት ባድ ኦንስሊ። እግዚአብሔር በሁለት ወር ሁለት ነው ሶስት አካውንት ሲቃጠል አረሳድ ግን እኔ ላይ ስለዋሸች ነው አሁን እኔ የምስቀው እንጂ እኔ ለምን እቀናባታለሁ ውሸቷ ግን በጣም ውሸታም ናት ትዋሻለች ካራክተርን እኮ ነው አሳሲን ለማድረግ የሄደችው ወይኔ እንሺ ጥሩ እኮ አይደለም እሱ ይሄ ጥሩ አይደለም ጥሩ አይደለም እንዴ ኮንስታብል እኮ ያለውን አልሰማችሁም እንዴ ከእንቅልፌ አላርም ሞልቶ ከእንቅልፉ ተነስቶ ሪፖርት አድርጎ ተመልሶ ይተኛል። እዮዳብ ግን ባሌ ሰራባት ጌታ እላለሁ። እነ እዮዳብ ደብሯቸዋል። ለአምሮት እንዴት አይደብራት? እኔ ባሌ ሌሊት ሌሊት ሚጮ ከሆነ እኔም ይደበረኛል። እኔም ይደበረኛል ባሌ ሌሊት ሌሊት ሚጮ ሲጋው ሲጋው የሚል ከሆነ እኔ ይደብረኛል አመስለኛል በጣም ነው የሚደብረኝ ባሊ አልጋ ጥሎ ሄዶ የሌላን ወንድ ስም ሲጠራ ውሎ ሲያድር ይደብራል። ይደብራል እኮ ጋይስ፣ እንደስ እስቲ ያስቡት ባላችሁ እንደ ባለሽ ሌላን ወንድ ሲጠራ ሲያድር ይደብራል። ጥሩ አይደለም፣ አስባችሁት ከእንደገና ላይቭ ላይ እንደዚህ ተጨቃጭቃችሁ ምናምን የብዙ ሰው ሀሳብ ጭንቅላታችሁ ውስጥ ሆነው ተስትሬስ ተጭቅጭቅ ምናምን ሄዳችሁ ራሱ እኮ አይመጣውም ራሱ እኮ አይደለም። ስለዚህ ከባድ ነው ይሄ። ነው የብዙ ትዳር ገበና ሲፈተሽ፣ አንዳንድ ይነግሩኛል መጥተው እኔን እንቁርትዬ፣ ከባሌ ጋር እንኳን አንድ ላይ አንተኛ እኔ እኮ ያልገባኝ ይሄ ነው። እንዴት ባለትዳሮች አንድ ላይ አይተኙም? አያረጉ ቆርበውም እኮ አይደለም። ወጣት ባለትዳሮች ያ ስትረስ ዶኗል። ዜድን እናሽ እንዴትም ዝም ሲሳደብ ፊቱን፣ አይታችሁታል። ዳስ ዲፕሬሽን ፌስ ስትረስ ዶኗል። እና እኔ ሁሉ አይ ወንደር አንተ ለሊት ቲክቶክ ላይቭ ላይ ስትል ሚስት ብቻዋ ነው የምታኘው ሚስት ከማን ጋር ናት? ሌሊት አንተ ሴጋ ምናምን ብለህ ስትጮህ፣ ዋኔ የምን ደ ሞርኒንግ ቱ ኤ ኤም ማገኘት አንዳንዴ ሌሊቱ ሙሉ ታድርበታለህ እና ሚስትን ማን ነው የሚያቅፍልግ? ሚስት ከማን ጋር ናት? እንዴት አይኖርም። እግዚአብሔር እኮ ያንን ፊሊንግ ልብሽ ውስጥ ያስቀመጠው እኮ እንጆይ እንድታረጊ ነው። ይህ ሄደት እና ሌሊት ምናምን የለህም ቀኑ ቀኑን ሙሉ ላይቭ ነው። ሌሊት ላይቭ ማለት እኮ የግብረስጋ ግብረ ግንኙነት ማድረግ ብቻ ሳይሆን እኮ እንዴ፣ አልጋ ጥሎ ኦንላይን ይጮዋል ባልሽ። እኔ የማይገባኝ ነገር ይሄ ነው። አልጋ ጥሎ ኦንላይን ይጮዋል። ከአንቺን አቅፎ ከመተኛት ይልቅ እነስታብል እነጅቦ ከአንቺ ይበልጡበታል። ከአንቺ አንቺን አቅፎ ተኝቶ ላይ ከየለም ሚስትን ፍቅር እኮ ያስፈልጋል። አንቺን አቅፎ አብሮሽ ከመሆን ይልቅ እነ ዳለቻ ጆከር ጆከር እነ ዳለቻ ማሰዳደር፣ ጭቅጭቅ፣ ድራማ ይመቸዋል። ካንቺ ይልቅ ካንቺ ይልቅ ከዳለቻ ጋር ቁጭ ብሎ ቢያወራ ደስ ይለዋል። ካንቺ ይልቅ ጅቦ ጆከር እነ ኮንስታብል ሰመሃልን ከአንቺ ይልቅ ያገኛታል። በነገርች ላይ ከአንቺ ይልቅ ሰማሃል የምትባለዋ ልጅ የለችም ች እንዳለችት እሷ ልጅ ያገኛታል በደንብ ከአንቺ ይልቅ በጣም የሚያገኛት ሰማሃልን እንዳለችት እነ ህዊናን መቼ ነው አንቺን የሚያገኝሽ እ አሁን እኔ በጣም ትልቁ ጥያቄ ሁሌ የማስበው መቼ ነው የሚያገኝሽ አንቺን መቼ ነው የሚያገኝሽ? መቼ ነው ማለት አንድ ላይፍ ነው። ኦኬ፣ ስራ አለ፣ ከዛ ሌሊትም ላይፍ ነው። ስለዚህ መቼ ነው አንቺን የሚያገኝሽ? አንቺን የሚያገኝሽ መቼ ነው? ልጆቹን ራሱ ቴክር ያደርጋል አያረግም? ምን ልጆቹን አይቻለቅ ያምሬ ነው እንዴ ቤትሽ ውስጥ እኮ ከዳዲ ይልቅ የሚጠራው ሴጋው ነው በቃ ሴጋው ሴጋው ሴጋው ሲሆን ሲጮ አሰምሹ ሌሊት ከእንቅልፌሽ ውስጥ ስትነቂ፣ ባልሽ ሌላ ነው ሴጋው ይሁን ሴጋው ምናምን እያለ ሲጮ ስታዩ፣ ባልሽ ሲሳደብ ስታዩ፣ ሰው ሲዘልፍ እናት እንዲቱን እናሽ እንዲቱን ብሎ ሲሳደብ የአርባ ምናምን አመት ባል ንጉስ፣ የቤት መሪ፣ የቤት ምሶሶ እና ግራ ይገባኛል 2 ኤም ላይ ምናምን አይዋለሁ ቲክቶክ ላይ ላይ ሲጮ መቼ ነው ለአንቺ ጊዜ የሚሰጥሽ? እና አሁን እኔ በገባኝ ብዙ ትዳሮች ይሄ ግብረ ስጋ ግንኙነት የሌለው ትዳር፣ ኢሞሽናል ይሄ ፍቅር አታችመንት ፍቅር የሌለው ትዳር ጀስት ቢኮዝ በቃ አብረው ስለሚኖሩ አለቀ በቃ አለቀ። ትዳር አለኝ ትዳር አለኝ አሁን እኔ የኔ አሁን ነው ባልሽ ልጆቹን የመለከተኝ ማላቅ እሱ ናቸው አይደሉም፣ የኔ ጉዳይ አይደለም። ግን ትዳር ካለ ወንድ ልጅ ለሊት ሚስቱን ማቀፍ አለበት ወይስ ለሊት ኢንተርኔት ላይ መሳደብ አለበት? ለሊት እኮ የሚባል ሚስት ሰዓት ነው አይደለ እንዴ? ያ የሚስት ሰዓት ለሚስትህ ጊዜ ከመስጠት ይልቅ ከነ ዳልቻ አጋቆጭ በለክ ማውራት ዲያቺ ዳለች ትሰማሃል የምትባለው፣ በእውነት በጣም ያሳዝናል፣ በጣም ያሳዝናል። ቤት ውስጥ አለ ግን የለም። አንዳንድ ሰዎችን እኮ እንደዚሁ ትገምታችኋላችሁ፣ ታውቃላችሁ፣ አይደለም። ትዳር አላቸው፣ ዋን ኤ ኤም ቲክቶክ ላይቭ ናቸው፣ ቱ ኤ ኤም ቲክቶክ ላይቭ ናቸው። ትዳሩን መቼ ነው ኤንጆይ የምታረጉት? መቼን ኤንጆይ የምታረጉት? ለማንኛውም ይህንን ነው የምለው። ተጎልቶ ቤት ተው ስኬ ለቤተሰብ ዮናስ ዮናስ ሌሊት አላየውም። ሌሊት ሲጮህ አላየውም። ዮናስ የስሜ ዝርጉ ጃሌ ትግል ስሜ ነው። ሊሊ ሌላኛው ስሜ ነው። ሰዎች የሚወዳቸው ሰዎች ሊሊ ይሉኛል። ነማ ጓደኛ ነው። በጣም መውደው ጓደኛ ነው። ቦሩ ደግሞ ለሱ ነው የሚሆነው። ተገባ ታላ ጃሊ የትግል ስም ነው። ጾን ጃሊ ማለት ትችላላችሁ። ለማ በጣም ወደ ጓደኛዬ ነው። በጣም አከብረው። ቦሩ ላስለሜ ነው የሚሆነው። እንቁርቲ የትግል ስሜ፣ በትግል ሜዳ ያፈራሁት ስሜ፣ በትግል ሜዳ ያፈራሁት ስሜ ነው እንቁርቲ ነመራ ነማ ማለት ነው ነመራ ማለት ነው ያ